አሰላሙ አሌይኩም ወረህመቱላይ በረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ። ዛሬ የነአና ዘይት ምርጥ ዘይት ሰርቻለሁኝ። ያታዩ ለነአና ዘይት ማለት ለጸጉራችን በጣም አሪፍ፣ ለፊታችን በጣም አሪፍ፣ ለሚያሳክከን ፎርፎር ላስቸገረን ጸጉራችን እድገት ማለት ነው። በጣም አሪፍ ነው። ይ ሰርችኋለሁኝ፣ ነገር ግን አላሳየኋችሁም። እንደዚሁ በከላጣ ፈጭቼ በዘይ ዘይቱን ከፈለጋችሁ በዘይት እና አሁን ላጠለው ነው ማለት ነው። ስሰራው ግን አላሳየኋችሁ፣ ይቀርታል አጥዬ መለሳለሁ። እንደዚህ አጥየው አለው ማለት ነው። አያችሁት? ምርጥ ዘይት እና ይሄ ወጥቶታል። ይሄን የሚመስል ዘይት ማለት ነው። አያችሁት? እንደገና ግን በድጋሚ ማጠል አለባችሁ ምክንያቱም አንዳንድ እንትኖቹ የተፈጨው ስላለበት በደንብ መጥለል አለበት። እሺ ዘይቱን ደግሞ ላሳያችሁ እንዴት እንደሚያምር። በደንብ አጥሉት። አያችሁታ ምርጥ ቆንጆ ዘይት ማለት ነው። አያችሁ እውነቴ ነው። በጣም አሪፍ ቆንጆ ዘይት ነው እና እነግራችኋለሁኝ አጠቃቀሙንም ፀጉራችሁ ፎርፎር ላስቸገራችሁ አላት ገላላችሁ ግንባራችሁ ስር ለሚሸሽ እና ደግሞ ማዳየት ላለባችሁ ለፊታችሁ ለሁሉ ነገር አንዳንዴ ጉንፋን ምን ስለሚያስቸግረን እነግራችኋለሁኝ እና ይህን ዘይት እንዴት እንደምትጠቀሙ እሺ ቤተሰቦቼ ተመልሼ መጥቻለሁ ማለት ነው በዚህ መልኩ ትንሽ ከድኜው ነው ያስቀመጥኩት በዚህ መልኩ አረግዋለሁ ማለት ነው እውነቴን ነው የሚላችሁ? ምን የመሰለ ዘይት ነው የወጣው። አረ አረ፣ ለመናገር ራሱ እኔ እንጃ ቃላት የለኝም ማለት ነው። እውነቴን ነው የሚላችሁ እውነት እውነት። ላሳያችሁ እስቲ፣ ትንሽ ማለት ነው። በደንብ አድርጋችሁ አጥሉት ብያችኋለሁ። እኔ ያው እንትን አድርጌን ያጠለልኩት እዩ፣ ቂባቱ ራሱ እንዴት ያምራል! እንዴት አባቱ እንደሚያምር ይሄኛው! ፀጉራችን የተበጣጠሰ ለሚቸግረን ማለት ነው በጣም የተቸገርን ካለን መቼም የኛ ሀበሻ ጸጉሮች ሁሌም እንደተበጣጠሱ ነው። እና ደግሞ ለእድገቱ በጣም በጣም ቆንጆ ነው፣ ለስላሴው፣ በዛ ላይ በጣም በጣም ከርዳዳና የተሰባበረ ጸጉር ከሆነ ያግዘዋል ማለት ነው። እናም ደግሞ ፎረፎር ላስቸገራችሁ ልጆች ፎረፎር ያግዛችኋል ማለት ነው። ለፎሮፎር ያግዛችኋል። ፎሮፎር በጣም እያሳከከ፣ በጣም ፎሮፎር ደግሞ አስቸጋሪ ስለሆነ ማለት ነው። ያግዛችኋል ማለት ነው ለፎሮፎር። እናም በጣም ቆንጆና አሪፍ ልስላሴ ያለው ቅባት ነው። እናም ለፊታችሁ ደግሞ ማዳየት ላለባችሁ ልጆች፣ ለፊታችሁ ማታ ማታ ተቀብታችሁ ሚሳጅ አርጋችሁ ተኙና ጧት ጧት ደግሞ ታጠቡት ማለት ነው። እና ያግዛቸዋል ለማዳየት ማለት ነው። እናም ደግሞ ፊታችን በጣም ጠቋቀር ነገሮች በጣም እየደረቁ በጣም ደግሞ እንትን ያሉ የሚያስቸግሩን ነገር ከሆነ እሱንም ያስወግድልናል ማለት ነው። እና ዛሬ ይዤላችሁ የመጣው ለጸጉራችን ብቻ ነው። ሌላ ጉንፋን ጉሮራችን እንትን የደረቀ እንትን ደግሞ በጣም እንትን እያረገ የሚያስቸግረን ነገር ከሆነ በጣም ለብዙ ነገር ነው ጥቅም ያለው ማለት ነው። ይሄ ዘይት ለብቻ ለጸጉር ብቻ ሳይሆን ማለት ነው። እና ደግሞ ይሄ ደግሞ በቤት ያለ ነገር ነው። ቀላል በቤት ያለ ናና ማንኛውም ቤት አለ ዘይት በማንኛውም ቤት አለ። ነገር ግን ነገር ግን ምነግራችሁ ነገር ቢኖር ለፊታችሁ የምትቀቡ ነገር ከሆነ በዘይ ዘይቱን ስሩት። እኔ አሁን ለፊታችን ስለምንቀባበት በዘይ ዘይቱ በዘይ ዘይቱ ነው የሰራሁት ማለት ነው። ለጸጉራችሁ ብቻ የምፈልጉን ነገር ከሆነ ዘይት ዶራ ዘይት ደዋር ሸምስ በሱ ስሩት፣ ችግር የለም በማንኛውም በምግብ ባገኛችሁ ዘይት በማንኛውም ስሩት። ለፊታችሁ ከሆነ ግን በዘይ ዘይቱን እናም ደግሞ ምንድን ነው ስሙ ዘይት ጆዝ ህንድ ካላችሁ እናም ደግሞ ይሄ የምንድን ነው ሚሉት ዘይት አለ፣ እሱ ላይ ስሩ ማለት ነው ካላችሁ። በነዛ ለፊታችን ምንጠቀም ከሆነ ለጸጉር ከሆነ ማንኛውም ዘይት ላይ አርጋችሁ ተጠቀሙ ላችኋለሁኝ። እውነቴ ነው። ምርጥና አሪፍ ዘይት ነው። ከዚህ በፊት የብዙ አይነት ዘይቶቹን እሳይቻችኋለሁኝ። ቻናሌን ወደታች ሆናችሁ ስታዩት ታገኙታላችሁ ማለት ነው እና አሁን ይሄንን ከሰራ ነው በኋላ ቪታሚን ኤ ቪታሚን ሲ ያላችሁን ማንኛውንም ነገር አርጋችሁ ትንሽዬ ትንሽዬ ማንኪያ የምታክል የማንኪያ ማለት ነው። አርጋችሁ ከዛ ከድናችሁ ታስቀምጡታላችሁ። ስታስቀምጡት ግን ወይም ፎይል ወይም ደግሞ ጥቁር ካልሲ ነገር አልብሳችሁ ብታስቀምጡት ጥሩ ነው። እንደዚህ አይነት ሸፋፊ ያላችሁ ነገር እንደዚህ አይነት ከሆነ ብርጭቆ ፀሐይ እንዳይመታው እንዳይታይ ማለት ነው። እና ጨለማ ባለበት ቦታ ነው የምታስቀምጡት። ብዙ ጊዜ እንዲቆይ ይረዳዋል ማለት ነው። እኔ አሁን ይህን ካረኩ በለ ካልሲ ነው ማለብሰው። ስለዚህ ካልሲ አልብሱት፣ ወይም ደግሞ ጥቁር የቅባት እንትን ካላችሁ በሱ በጥቁሩ ብርጭቆ ላይ አድርጉት ማለት ነው። ይሄን አሁን ቅባቱን አድርጌ እመለሳለሁ። ለፊታችሁ ደግሞ ማታ ማታ ሁሌም ተቀቡበት ማታ ማታ ስትተኙ ሁሌም ተቀቡ ፊታችሁን ማለት ነው። እሺ እና በደንብ አርጋችሁ ጥሉ ጸጉራችሁን ላይ ስትቀቡ ትናንጦቹ እንትኖች ነገር የገባ እንዳያስቸግራችሁ ማለት ነው። አያችሁት፣ እንደዚህ አይነቶቹ የገቡ እንዳያስቸግራችሁ በደንብ አርጋችሁ ጸጉራችሁን ሚሳጅ ታረጋላችሁ እንደ ሌላ ቅባት እንደምንቀባ ማለት ነው። ሁለት ሰዓት ሶስት ሰዓት አስቀምጣችሁ ሌሊቱን ማታውን ዛሬ ጠዋት ተቀብታችሁ ነገ ራሱ መታጠብ ትችላላችሁ ማለት ነው። አሳድራችሁ ማለት ነው። እና በጣም አሪፍና ቆንጆ ቅባት ነው። እውነቴን ነው የሚላችሁ ቃላት የለኝም ለዚህ ቅባት ማለት ነው። ትንሽ ካሜራው ነው በጣም አሪፍ ነው። እና ቪዲዮውን ላይክ አርጉት ማለት ነው፣ ቤተሰቦቼ እወዳችኋለሁኝ። አላህ ሱብሃነሁ ወተዓላ አላህ ስብሐነ ወተዓላ ሀገራችን ሰላም ያርግልን ፈጣሪ ሰላም ያርግልን እንግዲህ ሙሉ አሰራሩን ከፈለጋችሁ ከታች ጻፉልኝ ማለት ነው ያው የምታደርጉት ናና ነው ናናውን በደንብ ታጥታላችሁ ከዛ በኋላ በደንብ አርጋችሁ ታሰጡታላችሁ ውሃው በደንብ አርጎ እኔ አሁን ዛሬ ላዘጋጅ ትላንትናውን አጥቤ መከይፍ እንዲመታው እናም ደሞ ወይም ደሞ አየሩ ንፋሱ እንዲመታው አስቀምጬው ደርቆ ነው ውሃው እንዳለ ወትውለት ነው ያደረው፣ ማለት ነው ውሃ እንዳይኖረው። ውሃ ካለው ቶሎ ለመበላሸት ነው እንትን የሚለው ዘይቱ። ስለዚህ ከዛ በኋላ ዘይታችሁን አምጥታችሁ ከላጣ ላይ አርጋችሁ ፈሽታችሁ፣ ከዛ በኋላ እሳት ላይ አስር ደቂቃ ብቻ ታዋሂዱታላችሁ። ያኛው የፈጫችሁት የናዕናው ትንሽ ደረቅ ሊ ሲሆን አስር ደቂቃ ካወጣችሁት በኋላ ታጠሉታላችሁ። እንደዚህ አይነት ዘይት ይሆናል ማለት ነው። ከፈለጋችሁ ደግሞ ናአናውን እዚህ ውስጥ ብርቱማን ውስጥ ታረጉና ዘይት ታረጉበታላችሁ። ከዛ በኋላ ደግሞ ውሃ ስቲም ስቲም ታረጉታላችሁ። ከታች ውሃውን ድስጥ ላይ ታስቀምጡትና ይህንን ደግሞ በድስጡ ከታች ታስቀምጡታላችሁ። ትከድኑታላችሁ። ከዛ በኋላ ለውጡን ታዩታላችሁ። ነገር ግን ይሄን የተመቸኝ ይሄኛው ይሄ ዘይትን የተመቸኝ ማለት ነው። በጣም አሪፍ እና ቆንጆ ዘይት ነው። ተጠቀሙበት ላችኋለሁኝ። ቤተሰቦቼ እወዳችኋለሁ። ወሰላሙ አሊኩም።